ሩታና አብርሽ ሩታዬና አብርሽ፣ እንዴት ነው አበባ መስሎ እንዴት ነው ነጭ በነጭ ሆኖ የመጡልን ዛሬ ማለት ነው ቤተሰቦች። ዋው፣ እንግዲህ ዛሬ ማታ ጠብቁ፣ መልሱም ተብሏል፣ እንግዲህ ማለት ነው። አብርሽ እና ሩታዬ፣ ትላንትና፣ ሩታ ሰርጎ እንዲደገስልኝ እፈልጋለሁ ጋሽየስ፣ ዝግጁ ላይ ነው እኔ ከዚህ በኋላ ቀኔን መቀጠል አልፈልግም ብላለች ማለት ነው። አላችሁ እንግዲህ ቤተሰቦች ደህና ናችሁ እናንተ ግን ጠየቅኳችሁ። ሰላምታ ስለ ቾኮልኮት ነው እኮ ደስ ነው እኮ ነው ያለ የቤት ስ ወይ እንጃ ላቅ ይሄ ቀን እኮ ይመጣል ብለን አላሰብንም ነበረ። ከምር ማለት ነው እንደዚህ ይመጣል ተብሎ እኮ አንዳንድ የተስፋ መቁረጥ ጥሩ አይደለም ብዬ ነው የማስበው። እና ስለዚህ ቤተሰቦች ሁሉ ዝግጁ ናችሁ? ብላለች። ትላንትና ሮብታዬ እኔ መስራት ወልሰጠው ነበረና፣ እና እኔ ደስ ብሎኛል አግዛታለሁ። ከምሬን ነው። አዎ ሴት ልጅ በቃ ግዜው ማቃጠል የለበትም በጊዜው መጠቀም ነው። ከምሬን ነው። ነጌ ዛሬ እያለን በመሀላችን ብዙ ነገር እየገባ እያስቸገረን ስለሆነ እኔ ነጌ ዛሬ ማለቱን አልፈልግም ብላለች። እኔ እዛ ጋር ከተቀየምኩ ነገር ሁሉ ቢሆን በሰርግ ጾም ውስጥ ተደረጋ እንደ ቤተሰቦች ማለት አሁን ጾም ነው ፋሲጋ በአስራ አምስት ቀን ማለችው። አሁን የቀረን እንግዲህ አንድ ወር ነው፣ ምንም ቢሆን ማለት ነው። ስለዚህ እንዴት ነው ፋሲጋ ጾም ውስጥ የሚደረገው ነው? ጥያቄ ለኔ እንጂ ሰርጉማ እኛም ጠበቃ ላይ ነው፣ ቤተሰቦችም ጠበቃ ላይ ናቸው። ስለዚህ ይደገስልን። ያ የሩታ ሰርግ ነጭ ነው ለብሶ የመጡልን ደግሞ ዛሬ ፍትት ብሎ ማለት ነው። አብርሽ እየሳነ በቃ እኔ ማለት ነው ቤተሰቦች በጣም ነው ደስ ያለኝ ማለት ነው። ከምሬ ነው ከምሬ ነው ይኔ አብርሽና የሮታን በቃ ቃል የለኝም ማለት ነው። እና ግን አብርሽ ትናንትና ያለው ቤት ውስጥ ለምን እንመካከር ነው አለ። አንዳንድ የሚዲያ ሚዲያ ላይ የምታወጡ ነገሮችን ማለት አሁን በቃ አሳብ ልታገኙበት ትችላላችሁ። ስለዚህ መልስ ሰጣሉ ባለ ቁጥር ይሄው ቃሉን ሞልቶ ዛሬ መጥቶልናል ማለት ነው። ጥያቄውን ሊመልስልን በቃ መቼ እንደሆነ መቼ ወደዚህ እንዲመጡ መቼ እርግጠኛ ሆኖ ሳጋቸው እንደምደገሰው ቦታ ግን እኔ እሱ አብሬች ትንሽ ነገር አይወድም። እኔም ደግሞ በትንሹ ነገር ጥን ምጥን አድርግን ወጋችን፣ ቤተሰቦቻችን እናሳያለን ብላለች። እውነትሽን ነው እና አዎ ቤተሰብ የሚጠብቅ ነገር ስለሆነ ሽማግሌ ተልኳል። ቢሆንም ደግሞ ሽማግሌ ስለተላከ ሰርግ ተደገሰ አይደለም፣ ቀለበትም ስላደረገ አይደለም። አብረሽም እኮ ማድረግ አለበት። እናንተ ትቀልዳላችሁ። እንደ እንደ እሱ የምታሰር እንጂ ሩታ ብቻ ምናገባት አንድ አስራ አንድ ውጥቶ እንደ ግብት የምታደርገው አሁን የሰርግ ቀለበት ከሆነ ማለት ነው ከዚህ በኋላ አጣውጣ ይሄ ነው ቤተሰቦች የማታ ጠብቁት። እንግዲህ በአብሪሽ ቤት ዛሬ በስማም ስንጓጓ ስንት አመት ሙሉ ጓጉተን የጠበቅነ ሰርጓቸው ደርሷል። እንኳን ደስ አላችሁ።